እንደሆነ ተረድተናል። የሆነው ነው ግን በመጽሐፍ ቅዱስ መጽሐፍ ቅዱሳዊ ታሪክን ለማስታወስ ትምህርት ደግሞ ራስን በዚያ ውስጥ ለማየት ለማግኘት ነው እና አዲስ ነገር ለመፈለግ ሳይሆን የቀደሙ አባቶቻችን የሰሩትን ታሪኩን፣ ታምራቱን እናነሳና ራሳችን በዚያ ውስጥ ስንገኝ ወይም ደግሞ በጎደሎ ከሆነ እንድንሞላው በጥንካሬ ከተገኘን ደግሞ እንድንበረታ የሚረዳ በመሆኑ ያን ለመጥቀስ ያህል ነው። እንግዲህ የሁለቱም በዓመት ሁለት ጊዜ የሚከበሩት የሥላሴ በዓላት የሚታወቀው ታሪካቸው በኦሪት ዘፍጥረት ከምዕራፍ 11 ጀምሮ ያለ ሰፊ ስራዎች አሉ። በውስጡ በእውነቱ ትምህርቱ ታሪኩ ሰፋ ያለ ነው። ስለ አብርሃም ሕይወት ብንማር ስለ ሳቅም ታዛዥነት ብናመሰጥም ጊዜም ሰዓትም አይበቃ ነው። ሕይወታቸው ሕይወታችን ቢሆን እጅግ እንወድ ነበር። ነገር ግን ካለን የሰዓት አንጻር የልኩንም ደግሞ እንደተነገረኝ የህፃናት በዓል ጭማሬ ያለው የሚልና የነሱም ጊዜ ስለሚያስፈልግ ሁላችንም ደግሞ በየተራ ሁነን ስንናገር የእናንተንም ጊዜ መሻማት ድካማችሁንም ማበርታት ይሆናል እና ያንንም ታሳቢ ማድረግ እንግዲህ ከአጠር ያለውን ክፍል አንስቼ ነው የምንማማረው ምክንያቱም የህይወት ትምህርት ነውና የህፃናቱም ፕሮግራም የህይወት ትምህርት ነው። የህይወት ትምህርት ነው ማለት ምንድን ነው? ህፃናቱ ስታያቸው እናንተን ራሳችሁን ታያላችሁ። አንደኛ መልካችሁን ታገኛላችሁ። ሁለተኛ ደግሞ እኛም እኮ ህፃን ነበር ምትላላችሁ። ልጆቹም እናንተን ሲያዩ ይማራሉ። እኛም ነገ እኮ እንዲህ እንሆናለን ይላሉ። እና ንግግር የሚገልጸው ትንሹን ነው በህይወት በተፈጥሮ የምናገኘው ግን ሰፊ ትምህርት ነው። ዝም ብለን ተፈጥሮን ካደነቅ ነው ካሰብ ነው ከንግግር በላይ ትምህርት ነው። ስለዚህ ትልቅ ዋጋ የሚሰጠው ስለሆነም የህፃናቱም ፕሮግራም ከዚያም አንፃር ነው። እንግዲህ ሰፋ ያለውን ሳይሆን አጠር ያለውን ክፍል አንስቼ ትንሽ ደቂቃ ለመነጋገር የፈለግኩት በኦሪት ዘፍጥረት ምዕራፍ አስራ አንድ ከቁጥር አንድ ጀምሮ እስከ ዘጠኝ ያለችውን አካባቢ በመዳሰስ ነው የምንማረው። በዚህ ታሪክ ውስጥ በእውነቱ የስላሴን አንድነትና ሶስትነት ብቻ ያለ የምንማረው የስላሴን ቸርነት፣ የቅጣት መገለጫዎች ደግሞ ምን አይነት እንደሆኑ፣ አንዳንድ ጊዜ እየተቀጣን እየጠነከርን ነው ምንመስል እያጠፋን እያለማን የሚመስለን እንዲሁ ደግሞ መቅሰፍቱ የለም ታሪክ እየመሰለን የምናልፍ እንኖራለን። በአንፃራዊ ደግሞ በዚያው ግልባጭ ውስጥ የምናልፍ እንኖራለን እና ይህንን ታሪክ ስናስብ ወደኋላ መለስ ብለን ስናየው የኖረን ታሪክ እናያለን። መቼም በኦሪት ዘፍጥረት የሰውን ታሪክ እየተረከ እና ብዙ ሳይሄድ እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። በሚገርም ሁኔታ ከፍጥረታት ሁሉ በላይ አድርጎ የፈጠረው ሰውን ነው። በእውነቱ መላይክትም ሰውና እግዚአብሔር እንዲያገለግሉ ነው እና ሰውን ያህል በአምላክ ሰው ሰብሰብ ዘድ ውርውቱ እያይመራል። ሰው ክቡር ነው። ከሁሉ በላይ የተከበረ ነው፣ ግን አላወቀም። እንደ እንስሳ ሆነ ብሎ ወደዚህ ያለው ሰፊ ትንታኔ ያለው እና ክቡርነታችን ክቡር መሆኑን ልበ አምላክ ዳዊት በረቀቀ ምስጢር ከዚያ ተረቶ ተናግሮ ነበር። ስለዚህ ነገር ግን የክቡር የሆነ ሰው እግዚአብሔርን አልታዘዝ በማለቱ በታወቀ በተገለጸ መቅሰፍት ተመታ። አንዳንድ ጊዜ ደግሞ ግልጽም ባልሆነ ግጥርም በሆነ የእግዚአብሔር ቁጣ ተገለጸበት እና በኖኅ ዘመን የነበሩ ሰዎች በምዕራፍ አስር ላይ የምናገኘው ታሪክ ነው አልንታዘዝ በማለታቸው የነበረው ከሰማይ የወርዶ የነበረው ዝናብ ምግባቸውን የሚያበቅለው የሚያፈራው ዝናብ ሌላ ኃይል የጨመረና ጥፋት ሆናቸው መሬትም ለአንድ ዓመት ያህል ይልና እንዲሁም ለአንድ ዓመት ያህል ባህሩ እንዲሆኖ መቶ ሀምሳ ቀን ያህል አልጎደለም ነበር ይለናል እና እንደዚያ ሆነ። ነገር ግን ብዙም ሳይቆዩ ደግሞ ያ የመከራ ዘመን ካለፈላቸው በኋላ ወዲያውኑ ሆኖ ደግሞ የሰው ልጆች ሲመቻቸው አይመቹም፣ እግዚአብሔር አንዳንድ ጊዜ ሳይመቻቸው ለእግዚአብሔር የሚመቹ ይገኛሉ። ለምን ያየን እንደሆነ በዚህ በአስራ አንደኛው ምዕራፍ ኖህ ከችግሩ በኋላ አምልጦ ወጥቶ ወይም በችግሩ ጊዜ አልፎ የእግዚአብሔርን ድምፅ ሰምቶ ህጉን ትእዛዙን አክብሮ ኖህ እና ቤተሰቡ እሱም ጥሩ መኖር ጀመሩ። ታዲያ በዚህ በአስራ አንደኛው ምዕራፍ ላይ እስከኛ ድረስ ምድር ሁሉ አንድ ቋንቋ ነበረች፣ እንጂ አንድ አይነት ቋንቋ ነበረ። አንድ አይነት ቋንቋ ደግሞ ሰው ሁሉ ከልብ ያገባባል፣ ያቀራራ፣ ያዋድዳል፣ ያረዳዳል። ቋንቋ ሲለያይ ነው ሰው የማይግባባው የማይረዳዳው። አንዳንድ ጊዜ ቋንቋው ካልተረዳ ነው በጎ እያለ በጎ እየነገረ ክፉ የነገረ ይመስለናልና፣ ቋንቋ በጣም ወሳኝነት ነበር። ታዲያ ነገር ግን አንድ ሆኖ የመጣውን በዚያ ዘመን የነበረውን አንድ አይነት ቋንቋ ግን የከሌዳውያን ሰዎች የተመቻቸው ቋንቋውን ሊጠቀሙበት አልፈለጉም። ምን አለ ይላል? አንድ ነበረች። ነገር ግን በተመቻው በባቢሎን ሜዳ ሰፈሩና በአንድን ኑር ብለው አንድ ህንፃ ሰሩ ይላል። እና ያን ህንፃ ደግሞ ከፍ እያረጉት ወደ ሰማይ ወጡ። ወደ ሰማይ ከመውጣት ከፍ ይስሉ ወደ ሰማይ ከፍ እያሉ ሲሄዱ ይልቁንም በፀሐይ አምስ ስለው መብላስ ሲጀምሩ አሁን ከኛ በላይ ማንም የለበለ ትንሽ ያወቁ ሰዎች፣ ትንሽም መንፈሳዊ የሆኑ ሰዎች፣ ትንሽም የሚሰጡ ሰዎች እነሱ ሰታችኋል መንፈሳዊ እንሆናችኋል ሲባሉ ወዲያውኑ ከመቅጽበት የሚተናነቃቸው ነገር እንዲህ ከኛ በላይ የለም ይልና ወደ ታብ ይሄዳል። እና አንዳንድ ጊዜ ባገኛችሁ ጊዜ መንፈሳዊ በሆናችሁ ጊዜ በመፀወታችሁም ጊዜ ይበልጡም ተጠቀሙ። ካልመፀወታችሁበት ዘመን ይልቅ በመፀወታችሁ ጊዜ ፈተና ይበዛባቸዋል። አንድ ራሳችሁ ራሳችሁ ትፈትሉታላችሁ እኛ የተሻል ሰጭ ሰጭ ነኝ ማለት ይጀምራል። ሁለት ደግሞ ሌሎች ደግሞ በሰጭነታችሁ ውዳሴ ከንቱ ያበዙባቸዋል ና ውዳሴ ከንቱ ደግሞ ክብልን ይቀንሳል እና አንዳንድ ጊዜ እየተመቸን መሄድ ብቁጥር ነው ነገሮች ፈተናዎች እንዳሉ ማየት ያለበትና እነዚህ ሰዎች እንዲሁም ይላል። በቅኔ ቤቱ ታሪክና በትርጓሜ ቤቱም ይህን ነገር ያሰፈዋል። እነዚህ ሰዎች ከእኛ በላይ አምላክ አለ ብለዋል ይላል። እዚያ በቅኔ ቤቱም ታሪክ በትርጓሜው እንዲህ ይላል እና አምላክ አለኛ ምድንስ ተቆጣጥረው ነው ከፍ ብለናል፣ ወደ ሰማይም ወጣ ብለን መፀሐይም አብስለናል፣ ከድካም ነፃ ሆነናል። ስለዚህ ከዚህ በላይ ግን ከእኛ በላይ ሊጠራ እንዳይኖር ብለው ብረት ሰርተው ወደ ሰማይ ጦር መወርወር ጀመሩ። ጦር መወርወር ጀመሩ። አባቶቻችን ይህንን ይተርፉልናል። እና ሰይጣን ደግሞ ለወዳጁ ቅርብ ነው። ጦር ሲወረውሩ የተወጋ የሞተ እንዳለ ለማስመሰል የሚወረውሩትን ጦር ደም እየቀባ ይልክላቸው ነበር። ይህን ጊዜ ይህኛውን አምላክ ይህኛው አወንድ መንፈስ ቅዱስ በሚስጥር፣ የታወቁ በሚስጥር በግብ በስም የተገለጡ በኋለኛው ዘመን ነው። አውርን ወመንፈስ ቅዱስ ስንል አንድ እግዚአብሔር ማለታችን ነው በሶስትነት ለምሳሌ ሆነ መንገድ አንድ ሰው አንድ ሰው ሰው ነው የምንለው ልቡ መኖሩ ደግሞ ሕይወት መኖሩ የሚናገረው ሲናገር እስትንፋስ አውሮ ይወጣል እና የሚናገረው ልቡ አመጪው አብ ነው፣ ንግግሩ ወልድ ነው እኔ ስናገር ከአፌ የሚወጣው ቃሌና እስትንፋሴ መለያየት አንችል። ስለዚህ አብ ወልድ፣ መንፈስ ቅዱስ አንድ አምላክ ምንለው እንደዚህ ነው። ልክ ሌላው ብንመሰል ፀሐይ ብንወስድ ፀሐይ አለች አካሏ አለ ፀሐይ አለች አካሏ አለ ብርሃኑ አለ ብርሃኑ አለ ሙቀቱ አለ አሁን እነዚህ አይደለ አይደ አብ ወልድ፣ መንፈስ ቅዱስ የምንለው እንደዚህ ነው። አሁን ፀሐይ አካሏ ካለ ብርሃን አለ ከብርሃኑ ደግሞ ሙቀቱን መለያየት አንችል መለሄታችን ልክ እንደዚህ ና ወል መንፈስ ቅዱስ ስትል እና እንዲህ የሚለው በሚስጥር ተገልጾ ነበር። በዚያ ዘመን በርግጥ በአካል የተገለጸው በኢየሱስ ክርስቶስ መወለድ እና ይሄ ስለነበረ አብር ወልድን መንፈስ ቅዱስን ወጋ ማለት ጀመሩ። ይሄን ጊዜ ይላል እንግዲህ፣ ይሄን ጊዜ ነው እግዚአብሔር አየ እና ግንባቸውንም አየ። ለማየትም ወደዚያ ከተማ ወረደ ይለናል። እንደ ቁጥር አምስት ላይ ወደዚያ ከተማ ወረደ እግዚአብሔር አየወረደ ወረደ ማለት በሀሳብ ሀሳባቸውን አቃለለው ማለት እንጂ እግዚአብሔር በዚህ መንገድ በዛ ቦታ ለመራመድ አስፈልጎት አይደለም። በእርግጥ ልክ ነው፣ እንደ ሰው ሆኖ እንደ ሰውኛ እግር አውጥቶ ሄዶ በአራቤት እንደ እንግዳ ሆኖ እንግዳ ሆኖ ነበር ያደርገዋል። ነገር ግን በዚህ ሀሳብ ግን ወረደ ይልና ይሄ አይደለም እንግዲህ። አስቀድሞ የነበሩ በኖኅ ዘመን የነበሩትን በሚታይ ነገር ቀጣቸው። እነዚህ ግን ህንፃውን እየሰሩ ከፍ እያደረጉ ነው እና ሰማያዊ ሊደርሱ ሁሉንም ሊያስተዳድሩ ስለነበረ በየሚገርም ቅጣት የመጣባቸው እና ህንፃውን ሲሰሩ ቋንቋ አይገባበዋሉ አይገባበዋሉ፣ እና ጡብ አንጣል ሲለው ጭቃ ይወስድ ነበር፣ ጭቃ አንጣል ሲለው እንዴት ይግባው እያቸው ጊዜ ያቆጣ በትሩም ቅርብ ነው፣ ከሩቅ አይደለም፣ ከዚያው ከራሳችን ነው ጠቡ የሚጀምረው። ከራሳ ምንድናቀረው ሌሎቹ የሚሰሙን የነበሩ አይሰሙናሉ ፀጃችን ሲገፍ እኛነታችን ነታችን ሲጠፋ፣ ንግግራችን ለሌሎቹ አይሰሙትም። ሌሎቹ የሚሉት አንሰፋ አሁን ሀጢያት በዚህ ጊዜ ተገለጸ ማለት ነው እና ይህንን ቋንቋቸው ተበታተነ፣ እነሱም ተበተኑ፣ ህንፃውን ቆመ ምክንያቱም